አንቲ አዲስ ስልክ ያ ዋው፣ በጣም ደስ ይላል። አየር እኛ አበሾች እንሆን በቃ የምንለጣጠፍበት ነገር እንትን መከላከያ እንዳይላጥ እንዳይገሸላል ግላብ ምናምን፣ ፈረንጆች ጉዳት የላቸው በቃ ገዙት። አበሻኩ ከሚገዙት ሞባይል የሚለጣጥፉበት ነገር ይበዛ አሁን አንድ አመት ከተጠቀመችበት በኋላ ምናምን ትወረውረዋለች፣ የሆነ ቆሻሻ ላይ ልዩ ምናምን ትገዛለች። አሁን እኔ ስልክ አምስት አመት ስድስት አመት ሊያደርግ ዴዚ፣ አዲስ ስልክ ገዛሽ? አዎ የስስ ክራይስ ግራንድ ፋዘርስ ሲስተርስ ብራዘርስ ቴንክስ ቲንክስ ቲንክስ። ወይኔ አይጅበው አንተ ጥድርሰውነ ነች አንቺ ነች ጥሩ ሰው እናቴን፣ ዴዚ አንቺ ነች በጣም ጥሩ ሰው፣ አንቺ በጣም ጥሩ ሰው። ስለዚህ አሁን ስለ ሁለቱ አንበሳ ላወራ ነው። ስለ ገማ ዚዚ ፕሮፋይል አንበሳ ሁለት ወሬ፣ ፖለቲካዊ ወሬ ትንሽ በኋላ እኔ ወሬ ወሬ

በዚህ ሰዓት ነገ ትገባለች። የት ነው የሚሄደው? እናታችሁ እናቴን ነገ ማውጣላታለሁ። ምንም ላደርግ አልችልም። በቃ ይህን መላጣይን አሳያታለሁ። ጌታ ነው። እዚህ በነት ነው። ነገ ነገ ነገ ነገ ነገ ነገ ምንድን ነው ቀኑ? ነገ ምንድን ነው? ሰኞ ነገ እሁድ እሁድ ሰኞ ብሎ ምንድን ነው የሚቀጥለው? ሰኞ ከዛስ? ሰኞ ከዛስ? ማክሰኞ። ሰኞ ማክሰኞ፣ ሮብ፣ ቅዳሜ፣ እሑድ እና ሰኞ፣ ማክሰኞ። ትችላለች። እሺ ወራትን ትችላለች። ማን ነው? ወር ወር እኔ ወር ግንቦት ዘጠኝ በቃ ግንቦት ዘጠኝማ ልደትሽ ነው። አይ መስከረም ምናምን ኅዳር ታህሳስ ምናምን ቋግሜ 13 ወራት ባለጸጋ አይደለን ታውቂያለሽ? ነው አውቅም ሞክሪ፣ እስኪ ሞክሪ። እሺ ምንድን ነው ጃንዌሪ ምንድን ነው ጃንዋሪ? አትጠይቂ፣ እዛ ዝም ብለሽ ማለት ነው። ለምን ዝቀባል ነው? ጎብዛለች፣ ጌታነች አማርኛ ለምዳለች። እሺ፣ ምንድን ነው? ሁሉም ወር አይጀበም። ምን አልፊ፣ ምንድን ነው? ሁሉ ሁሉ እኛ ኢትዮጵያን አስራ ሶስት ወራት ነው ያለን፣ ከዓለም ለየት እንላለን። ቋግሜ የሚባል ወር አለ። አሁን ለምሳሌ አምስት ቀን ብቻ ያለው ምንም አልገባትም። እርግጠኛ ነኝ አልገባትም። ሳይገባት ሁሉ እሺ ትለኛለች። ዝዋህነቷ ተመልክቱ። እኔ አውራ እሺ ግን አልገባኝም እኮ፣ አውራኝ ግን አልገባኝም። ተመልክት። እኔ አሁን ዝም ብዬ ለፈልፋለሁ ማለት ነው። ለእሷ የሆነ አሻንጉሊት ነገር ነው።